አንዳንዱ አለ ፊቱን ባለ ሱቅ ስትሉት ጫማ አለ? የለም ጫማ እዛ ጠይቅ እንዴ! ሰው የሚቀበል ፊት ሊኖር ይገባል። ይሄ ፊት ከሌለ ወደ ንግድ አትግባ። ሰላም ሰላም፣ ጤና ይስጥልኝ እንደምን አላችሁ ወዳጆቼ፣ ሁሉም ሰላም ነው ወይ? ያክብሮ ሰላም ታይበያላችሁ፣ በተደረሳችሁ። ዛሬ በጣም ወሳኝ አሪፍ ነጥቦችን ነው ይዤላችሁ የመጣሁ፣ በተለይ ንግድ ስራ ውስጥ መግባት ለምትፈልጉ በተለይ ንግድ ፍቃዱ በተለይ ወደ ንግድ ስራ መግባት ለምትፈልጉና ንግድ ስራ ውስጥ ላላቸው ሰዎች የተለያዩ ባለሙያዎች ከሚሰጧቸው ምክሮች አንፃር ነጋዴዎች ሊያደርጓቸው የሚገቡ ነገሮች ምንድን ናቸው የሚለውን ወደ እናንተ እናደርሳለን። እነዚህ ነገሮች በነገራችን ላይ በተለያየ ቦታ ስንዘዋወር የምንመለከታቸው መሰረታዊ ችግሮች ናቸው። ንግድም ውስጥ ያሉ ሰዎች አሉ፣ እንደገና ወደ ንግድ ውስጥም ለመግባት የሚፈልጉ ሰዎች አሉ። እነዚህ ነጥቦች እጅግ መሰረታዊ ነገር ናቸው፣ የሚል ሙሉ እምነት አለኝ እኔ በግሌ። ለዚህም ነው እነዚህ ሀሳቦችን ዛሬ ወደ እናንተ የማመጣው። ብዙዎች በአንድም በሌላ በተለያየ ቦታ ተጠቅሰው ሊሆን ይችላል፣ በመጽሐፍ በተለያየ መንገድ። ነገር ግን ወደ ራሴ ቀየርኳቸው። የራሴ ነጥቦች ናቸው እነዚህ። ወሳኝ ናቸው ያልኳቸው፣ ያስተምራሉ፣ በጣም አሪፍ ናቸው ያልኳቸው ንግድ አሰራራችን ላይ ብንተገብራቸው መሰረታዊ ለውጥ ያመጣሉ ብዬ የማስባቸው ነገሮች ናቸው፣ ደግሞም ያደርጋሉ በእርግጠኝነት። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ ኧረ በነጻ ነው በእናታችሁ እስኪ ጫና አድርጉና ሰብስክራይብ አድርጉ። ምንም የሚያስከፍል ነገር የለም በነጻ ነው። እሺ፣ ወደ መጀመሪያው ነጥብ ነው ዛሬ። ነጋዴዎች፣ ወደ ንግድ መግባት የምትፈልጉ ሰዎች ብታደርጓቸው መልካም ናቸው ብዬ የማስባቸውን ወደ አስራ አንድ ነጥቦችን ነው ወደ እናንተ የማደርሰው አጠር አጠር እያደረግኩ ለማቅረብ እሞክራለሁ። የመጀመሪያው ፈገግታ ነው። ፈገግታ ከሌለ ወደ ንግድ ስራ አትግባ ነው ቻይናዎች እንደሚሉት አንድ ሰው ፈገግታ ከሌለው የንግድ ስራ መጀመር እንደሌለበት፣ ሱቅ መክፈት እንደሌለበት ይመክራሉ። ደግሞ መሳቅ ምንድን ነው? ፈገግታ ሲባል መገልፈጥ አይደለም። ይሄ ዝም ብሎ እኛኛሉ መዋል አይደለም፣ አይደለም፣ እሱ አይደለም። ትርጉም ያለው አስፈላጊ የሆነ ፈገግታ ያስፈልጋል። ከፍትፍቱ ፊቱ እንደሚባለው ማንኛውም ሰው ወደ እናንተ ቃል ገዛ ሲመጣ በፈገግታ ስትቀበሉት ደስ ይለዋል። ፊታችሁ ደስ የሚል አንዳንዱ አለ ፊቱን ባለ ሱቅ ስትሉት ጫማ አለ የለም ጫማ እዛ ጠይቅ። እንዲህ ያሉ ሰዎች አሉ ፊታቸውን ይጥሉታል። በቃ ክረምት የሆነ ፊት ያላቸው ሰዎች አሉ። እነዚህ ለንግድ አይሆኑም። ስለዚህ ወደ ንግድ መግባት የምትፈልጉ ከሆነ ፊታችሁ ፈገግታ ያለው መሆን አለበት። በጣም ደስ እንዲል ማለት ነው። ጥሩ የሆነ አቀባበል እንዲኖር ፈገግታ ያስፈልጋል። በቃ አፕሮች፣ አቀራረብ መጀመሪያ ሰው ሊገዛ ሲመጣ የሚመለከተው እናንተን ነው፣ እቃውን አይደለም። በነገራችን ላይ አንዳንዶች ምንድን ነው እቃ ሊገዛ እንዴ መጣ ይህን ፊት የሚመለከተው ብላችሁ ታስባላችሁ። አይደለም፣ መጀመሪያ ያንተ ፊት እንደነጋዴ ደስ የሚል ሰው የሚቀበል ፊት ሊኖር ይገባል። ይሄ ፊት ከሌለ ወደ ንግድ አትግባ አትግባ፣ ወይም ደግሞ ሰዎችን ቀጥረህ አሰራ። የምሬን ነው ፊታችሁን የምትጥሉ ሰዎች ያላችሁ ንግድ ከፍታችሁ ባካችሁ፣ እናንተ ከንግዱ ውጡ። አታስፈልጉም እንደነዚህ ያላችሁ ሰዎች። ፈገግታ የሌለው ሰው አያስፈልግም። ውጡ ከንግዱ ስርዓት፣ ወይ ደግሞ ሌላ ሰው ቀጥራችሁ አሰሩ። ስለዚህ አንደኛው መሰረታዊ ነጥብ የፈገግታ ፊት ይኑርህ። ፈገግታ ከሌለህ ንግድ አትጀምር። ንግድ ውስጥ ያላችሁ ሰዎች ፊታችሁ እንደዚህ እንትን የምታደርጉ ሰዎች ውጡ፣ ወይ ደግሞ ፈገግ በሉ በቃ ማስመሰልም እኮ ይቻላል አስፈላጊ ስለሆነ በጣም የሚያስጠላኝ የሆነ ሱቅ ስሄድ ፊቱን እንደዚህ የጣለ ሰው ስመለከት ወጥቼ ሄድ አልጠይቅም? በቃ ከፍትፍቱ ፊቱ የሚባለው ለዚህ ነው። ስለዚህ ፈገግታ ከሌለ ወደ ንግድ ስርዓት አትግቡ። ንግድ ውስጥ የገባችሁ ካላችሁ ውጡ፣ አያስፈልግም። ለእናንተ አይሆንም የንግድ ስርዓቱ። ስለዚህ መሰረታዊ ነገር ነው። ሁለተኛ፣ ለነጋዴዎች የሚያስፈልገው ብዙ ቦታ ስንንቀሳቀስ፣ አሁን አሁን ባህር ዳር ላይ ስንንቀሳቀስ የምንመለከተው አንደኛው ችግር ምንድን ነው? የኮሚኒኬሽን ችግር ነው ኮሚኒኬሽን ስኪል የተግባቦት ችግር። አንድ ነጋዴ መሰረታዊ የሆነ የኮሚኒኬሽን እስኪል አንድ ነጋዴ የመግባባት ችሎታ የኮሚኒኬሽን ችሎታ ከሌለው ንግድ ባይጀምር ይሻለዋል። ከከስተመሮች ጋር እንዴት ነው የምትግባባው? አንተ ጋር ዕቃ ሊገዙ ከሚመጡ ሰዎች ጋር በሚገባ ተቀብለህ የማስተናገድ ኮሚኒኬሽን ስኪል የማውራት የመናገር የማሳመን ፐርስዌሽን፣ እነዚህ ሁሉ እስኪሎች ሶፍት ስኪልስ የሚባሉት እነዚህ ስናያቸው ተራ የሚመስሉ ነገር ግን ለንግድ ስርዓቱ በጣም አስፈላጊ የሆኑ ነጥቦችን ልናዳብር ይገባል። አንደኛው ኮሚኒኬሽን የተግባቦት እስኪላችን ነው። ምን ያህል እንግባባለን ከነጋር፣ ምን ያህል እንግባባለን ከከስተመሮቻችን ጋር፣ ሰዎችን የመያዝ የማውራት የማሳመን ንግግር፣ ገዢ የሆነ ንግግር፣ ንግግሩ የሚገዛ ሰው እኮ አለ፣ ደስ የሚል ሲናገር የቃላት አጠቃቀማችን። አንዳንዱ ነጋዴ እኮ የሚጠቀመውን ቃል እኮ አያውቅም። እንዴት ማውራት እንዳለባቸው እንኳ የማያውቁ ነጋዴዎች አሉ። እነዚህ ማስወጣት ነው፣ ከንግድ ስርዓቱ አይጠቅሙም። በነገራችን ላይ ንግዱንም እንዳያድግን የሚያደርጉ እንደነዚህ ያሉ ሰዎች ያበላሹታል፣ ስርዓቱን የንግድ ሲስተሙ እንዲበላሹ የሚያደርጉ ናቸው። የኮሚኒኬሽን ስኪል የሌላቸው ነጋዴዎች፣ ዝጋታም ሆነ የማትናገር እንደዚህ እንትን ሆነ ነጋዴ ልትሆን አትችልም። ኮሚኒኬሽን ያስፈልጋል። ተናገር፣ አውራ፣ ተለማመድ። ቤት ውስጥ ቤትህን ዝጋና ከልጆች ጋር ተለማመድ፣ በሚስት ተለማመድ፣ ማታ መኝታ ቤት ውስጥ አውራት፣ እሷን በቃ እንደ ከስተመር እያየህ። ስለዚህ አንድ ሰው ወደ አንተ ሱቅ ሲመጣ በሚገባ ተቀብሎ የማስተናገድ ኮሚኒኬት የማድረግ የማውራት የመነጋገር የማሳመን እስኪሉ ያስፈልጋል። ኮሚኒኬሽን እስኪል ለነጋዴዎች መሰረታዊ ነገር ነው። ይሄ ነገር ከሌለህ ወይ ወደ ንግዱ አትግባ፣ ከገባህ ደግሞ ውጣ። ውጣ አታ እንደዚህ ተብለህ እስክትወጣማ መጠበቅ የለብህም። ራስሽ ሹልክ ብለህ ውጣ በገባህበት ሶስተኛው፣ ሶስተኛው በጣም የማይባል ነገር በንግድ ስርዓት ውስጥ ጥቅም ላይ የሚውል ግን መባል የሌለበትን አንድ ነገር ልንገራችሁ፣ አንድ ነገር ልንገራችሁ። መባል የሌለበትም ይሄ ነገር በንግድ ስርዓት ውስጥ እባክህ፣ የማትገዛኝ ከሆነ ውጣት አታድርቀኝ። የማትገዛ ከሆነ ለምን ታደርቀኛለህ? ይላል አንዳንዱ ነጋዴ። የማትገዛኝ ከሆነ ለምን ታደርቀኛለህ ብሎ ጓ የሚልባችሁ ይሄ አዳድ የወጣቶች አነጋገር፣ ጓት በል እንጂ ምናምን የምትባል ነገር አለች። አላውቀውም ብዙ ያ ሽማግሌዎች ነን ጓ ማለት የለብም። አንድ ሰው ሊመጣ አንድ ሰው ወደ አንተ የሚመጣው ተነጋግሮ አውርቶ ተደራድሮ ተከራክሮ ሊገዛ ነው አደለ? ታዲያ ገንዘቡን አውጥቶ ዝም ብሎ እንዲሰጥ እንደ አንድ ሰው ይህን ሞባይል ሲገዛ እኮ እኔህም ሞባይል ልገዛ ሲሄድ ተከራክሬ ነው አምስት ሺህ ብር ስትለኝ አምስት ሺህ ብርን ካልልህም ስልኩን ልወደው ይችላሉ። ስለዚህ ከአንተ ጋር በደንብ እከራከራሉ፣ አሳምናሉ። አምስት ሺህ ብር ካልከኝ ሶስት ሺህ ብር እንድትሸጥልኝ ይፈልጋሉ የቻልኩትን ሁሉ ጥረት አደርጋለሁ። ስለዚህ ባየርስ የሚገዙ ሰዎች ገዢዎች ከአንተ ያን የፈለጉትን እቃ ለመግዛት የቻሉትን ጥረት ያደርጋሉ። የማትገዛ እንኳን አታድርቀኝ ማለት የለብህም። በነገራችን ላይ አንድ ሰው የመግዛት ግዴታ የለበትም። አንድ ሰው ወደ ሱቅ ከመጣ ብድግ ብለህ በስነስርዓት በጥሩ ኮሚኒኬሽን ስኪል በጥሩ ተግባቦት ያ ሰው ምን እንደፈለገ ጠይቀህ ለሚጠይቅህ ጥያቄ ሁሉ በትዕግስት ገለጻ ልታደርግለት ይገባል። መጨረሻ ላይ ላይገዛ ይችላል። የመግዛት ግዴታ አለበት እንዴ? አንተ ግን የማስረዳት ግዴታ አለብህ። ግዴታ የለብኝም ካል ከአንተ ነጋዴ አይደለም። በነገራችን ላይ ነጋዴ አይደለም፣ ያለ እውቀት እየተመራ ነው። የንግድ ስርዓቱ እየተበላሸ ያለው በነገራችን ላይ እውቀቱ፣ ትምህርቱ ያላቸው ሰዎች ሲገቡበት፣ ሰውና ስራ ሲገናኝ በጣም ደስ ይላል። ባለሙያና ስራ ሲገናኝ ደስ ይላል። ስራ ከሰሪው ሲገናኝ ደስ ይላል። ስራና ሰሪው አልገናኝ ብሎ ነው ዛሬ የንግድ ስርዓቱ እንደዚህ እየታመሰ ያለው ስለዚህ በእውቀት ነው ንግድህን መነገድ ያለብህ፣ በእውቀት ነው መስራት ያለብህ። ሲስተም ያስፈልገዋል የንግድ ስርዓቱ። ላትገዛ ገዛ አታድርቀኝ አይባልም፣ እንደዚህ አይባልም፣ አትበል። ብዙ ቦታውን በጣም የሚያናድደኝ ይሄ ነው። ተጠይቀው ተጠይቀውና እስኪ ሌላ ቦታ ጠይቄ ልምጣ ስትለው ይህን ሁሉ ያደረከ ላትገዛ ገዛ ነው እንዲህ ይልሃል። ይሰድባሃል እኮ በነገራችን ራቅ ብለህ ስትሄድ የማይረባ ይልሃል። በጆሮ ጥልቅ ይልሃል ደግሞ ክፉ ነገር መጥፎ ነው። ትሰማዋለህ፣ አትጣላም፣ ትተው ትሄዳለህ። እንደነዚህ ያሉ ያልተማሩ መሀይሞች አሉ። መሀይም ነጋዴዎች ከገበያው ስርዓት መወገድ ያለባቸው ልክ እንደዚህ በግሬደር ይሄ እንደዚህ አድርገው ሊወረወሩ ሊጣሉ የሚገባቸው ነጋዴዎች አሉ። ስለዚህ እንደዚህ ያሉ ቃላትን አትጠቀም። ግዴታ ነው ማስረዳት። የማትገዛ ከሆነ ለምን ታደርቀኛለህ አይባልም። ይህ ብዙ ቦታ በጣም የምንሰማው አሳፋሪ፣ አሳፋሪ ነጋዴዎች የሚጠቀሙት ቃል ነው። ስለዚህ ይህንን ብናስወግደው መልካም ነው ብዬ አስባለሁ። አራተኛ የመደራደር ብቃት ኔጎሺየት የማድረግ እስኪል ብቃት ይኖረ የመደራደር አንተ ተደራድረህ ልትሸጥ ነው። እዛ ቦታ ላይ የተቀመጥከው የንግድ ስርዓት ጫማ ቤት፣ ቡቲክ የምትከፍተው መኪና የምትሸጠው ተደራድረህ ከከስተመሮች ጋር ልትሸጥ ነው። የመደራደር እስኪል ያስፈልጋል። የመደራደር ብቃት ያስፈልጋል ማለት ነው። ስማርት የሆኑ ገዢዎች ይመጣሉ። በነገራችን ላይ ብልጥ የሆኑ በጣም የተማሩ እንዴት መግዛት እንዴት ዋጋ ማስቀነስ እንዳለባቸው ጠንቅቀው የሚያውቁ ሰዎች አሉ፣ ደፋሮች አሉ። አንዳንዱ ደግሞ ምንም መከራከር የማይችል ነጋዴ እንትን፣ አንዳንዱ ደግሞ መከራከር የማይችል ገዢ ይመጣል። በቀላሉ የሚሸወድ የምታታልለው ማለት ነው። የተለያየ ሰው ነው፣ ወደኛም ይመጣል። ስለዚህ እኛ ግን የመደራደር ብቃት ሊኖረን ይገባል። ሰዎችን የማሳመን እነዚህ እስኪሎቻችን ሲደማመሩ ሰውን አሳምነን በምንፈልገው ዋጋ መሸጥ እንችላለን ማለት ነው። ፍትሐዊ ፌር በሆነ ፕራይስ መሸጥ እንችላለን። ስለዚህ የመደራደር ብቃት አስፈላጊ ነው። ይህን ነገር በቀጣይ በሌላ ጊዜ ልናየው እንችላለን። የመደራደር ብቃት ሲባል እንግዲህ በብዙ መልክ ነው። አንደኛው ዋጋ ማስቀመጥ ሲፈልጋል፣ አንደኛው ደግሞ በዋጋው ማስቀመጥ ይፈልጋል። አይደለ? አዎ። አንዳንድ ሰዎች ምን ያደርጋሉ? ለምሳሌ ይሄ ስልክ ትክክለኛ ነጋዴው ማትረፍ የሚፈልገው ይህንን ስልክ መሸጥ የሚፈልገው በአስር ሺህ ሊሆን ይችላል። ከዛ ስንት ይላል? 15000 ብር ይላል። አስር ሺህ መሸጥ ፈልጎ ዋናው ትክክለኛ ዋጋው ከአስር ሺህ በታች በፍጹም አይሸጥም። አስር ሺህ ግን ቢሸጥ ያዋጣዋል። ስለዚህ 15000 ብር ይላል። 5000 ብር፣ 5000 ብር፣ 5000 ብር የጨመረበት ዋናው ምክንያት ምንድን ነው ከተባለ መደራደሪያ ነው። ቀንስ ይላል። ቀንስ ቀንስ። ስንት መግዛት ትፈልጋለህ ትለዋለህ ግራ ይገቧል። ምክንያቱም አስራ አምስት ሽብር በላይዋል እንዴት አስር ሽብር ይበለ ግራ ይገቧል። አስራ ሁለት አስራ ሦስት አስራ አራት እየተባለ ተቀናንሶ ተቀናንሶ መጨረሻ ላይ አስራ አንድ ሽብር ልሸጥለት ትችላል። ግን አንተ የሚያዋጣ ስንት ነው ያሰብከው? አስር ሽብር አምስት ሽብር ለመደራደሪያ ታስቀምጣለ። መደራደር ማለት እንደዚህ ነው። በነገራችን ላይ ብቃት ይፈልጋል። እስኪል ይፈልጋል። ንግድ አርት ነው። በነገራችን ላይ ንግድ ጥበብ ነው። መደራደር ኔጎሼት ማድረግ እስኪል ነው። ትልልቅ ካምፓኒዎች ፕሮጀክቶችን ለማሸነፍ ቁጭ ብለው ይደራደራሉ። በጠረጴዛ ዙሪያ ኮሚኒኬሽን ስኪል ያስፈልጋል ማለት ነው። የመነጋገር፣ የማሳመን፣ የመወያየት፣ ሀሳብህን የመሸጥ የዚህን ሞባይል ኳሊቲ በሚገባ አስረድተ ሰውየውን አሳምነ አማላይ በሆነ መንገድ ቀርበ በምትፈልገው ዋጋ የምትሸጠው የመነጋገር ስኪል፣ ኔጎሼት የማድረግ እስኪል፣ የማሳመን እስኪል ሲኖርህ ነው ነገር ግን የማይረባ እቃና የውሸት እቃ ዋሽተ በመሸጥ አይደለም፣ ነጎሽት ማለት አይደለም። ኖ ኖ ኖ ኖ። ኳሊቲ ያለው እቃ መሸጥ እንዳለበት አምናለሁ። የትኛውም ነጋዴ ዋጋህን የሚመጥን እቃህን የሚመጥን ዋጋ ነው አንተም መጠቀም አለብህ። ስለዚህ ነጎሽት ስኪል በጣም በጣም ያስፈልጋል። ስለዚህ እነዚህ ነገሮችን ብናደርግ መልካም ነው ብዬ አስባለሁ። ይሄ ነገር ከሌለ ባትገባ፣ ወይ ከገባ ብትወጣ፣ ወይ ደግሞ ቀጥረህ ብታሰራ እንደ ባለ ሀብት ቀጥረህ ብታሰራ የተሻለ ነው። አንተ ገብተህ ከምታቦካና ከምታበላሽው ገንዘብ አለ ብለህ ሰዎችን ቀጠርና አሰራ። በሴልሶች እኮ አሉ፣ የሽያጭ ሰራተኞች አሉ። እነሱን ቀጠርና አሰራ። አሪፍ ስማርት ስማርት አሉ ልጆች። እነሱን ቀጥረህ አሰራ። አንተ ውጣ፣ እጅን አታስገባ። በርካታ ንግድ ስርዓቱ ውስጥ የሚዘጋበትና የሚከስሩበት ምንም አቅምና ችሎታ እውቀት የሌላቸው ባለሀብቶች ባለቤቶች እጃቸውን አስገብተው ስለሚሰሩ ነው። ቀጥረህ አሰራ፣ ውጣ። አንተ አታስፈልግም። ገንዘብ ኖረ አይደል? ቡቲክ ከፈትክ፣ በቃ ቡቲክ ውስጥ መስራት ለሚችል ሰው አቅም ላለው ሰው ስጠው። እነሱን አሰራ። አንተ ማታ ማታ እየመጣህ ሂሳብ ከነአወራርድ በቃ ምን ትሰራለህ? እዛ አንተ ልኩ፣ እንዲህ ተጎልተህ ዝም ብለህ ስንት ነው ስትባል፣ እይታ ራሱ ማስጠላቱ። ውጣ፣ እንትን አታስፈልግም፣ እንደዚህ ተብለህ እስክትወጣ አጠብቅ። ተገፍተህ ልትወጣ ነው እንዴ? አምስተኛ ዋናው ችግር፣ ዋናው የሰው ችግር ገንዘብ ስላለ ብቻ ዘው ብለህ ንግድ ስርዓት ውስጥ አትግባ። ንግድ ጥበብ ነው በናል ንግድ አርት ነው። ነግዶ የማትረፍ በርካታ ችሎታዎችን የሚጠይቅ በፈጣጣው እንደዚህ የምትገባበት አይደለም። ንግድ ማለት እንደዛ ነው መታሰብ ያለበት። አሁን ግን አብዛኛውን ሰው ስንመለከተው ገንዘብ ስላለው ብቻ ዘው ብሎ ይገባል። ዘው ብሎ ከስሮ ይወጣል። ካፌ ይከፍታሉ፣ ምግብ ቤት ይከፍታሉ። አንተ ምግብ ቤት ከፍተህ ስኬታማ ስትሆን ይመለከተሃል ከኔ ስኬታማ አሁን እኔ እዚህ ተቀምጬ ምን አይነት ማረባ ሰው ነኝ? ይልና ገንዘቡን ላጥ አድርጎ፣ ገንዘብ ስላለው ብቻ ካጠገብህ፣ ፊትለፊትህ እኮ ነው፣ ወይም ደግሞ ከጎን ሌላ ካፌ ከፍተህ እያችሁ ምቀኝነት። ከምቀኝነት የመነጨ ችሎታ ሳይኖር ገንዘብ ስላለ ብቻ ቢዝነስ ውስጥ ዘው ብለህ አትግባ። ያንዳንዱ ቢዝነስ የራሱ ባህሪ አለው። ሞባይል ቤት መሸጥ፣ ቡቲክ ቤት መሸጥ፣ ምግብ ቤት ሁሉም የየራሳቸው እውቀትና ችሎታ ይጠይቃሉ። እስኪል አርት ጥበብ ነው ንግድ። ይሄ ሳይኖር ገንዘብ ስላለ ብቻ ወንድሜ ዘው ብለህ አትግባ። ይሄ በጣም መሰረታዊ ነገር ነው። ብዙዎች ሲወጡ እንመለከታቸዋለን። ልትገቡ ያሰባችሁ ካላችሁ ወይ ሰው ቀጥሬ ያሰራለሁ ብላችሁ አስቡበት እንጂ ያለ እውቀታችሁ ያለ ችሎታችሁ ሰው ስኬታማ ስለሆነ ያበላል ስለተባለ ብቻ ዘለህ አትግባ። ያበላል ብለህ ስትገባ ተበልተህ ትወጣለህ። ተበልህ እስክትወጣ አጠበቅ። በራስህ ጊዜ ሹልክ በስድስተኛ ደረጃ የምንመለከተው ፊክስድ ፕራይስ ነው። አንዳንድ እቃዎች በባህሪያቸው ፊክስድ ይሆናሉ። ለምሳሌ ወርቅ። ወርቅ በግራም የተቀመጠለት ዋጋ አለ። ቀንስልኝ ምናምን እያልክ አትደራደር። በነገራችን ላይ እኔ አላቅም፣ እኔ ብዙም ወርቅ ገዝቼ ስለማላቅ ምንም ወርቅ የለኝም። ቲሸርት እንዴት ፊክስድ ታደርጋለህ? ጃኬት ፊክስድ፣ ጫማ ፊክስድ፣ አሳፋሪ ነው። ፊክስድ የሚባል ፕራይስ የለም እ ሞባይል ላይ ሞባይል እንኳ ፊክስድ ሊሆን ይችላል፣ አላውቅም። አስራ ሁለት ሺህ አስራ ሁለት ሺህ በቃ አንዳንድ ያው፣ አንዳንድ እቃዎች በባህሪያቸው ፊክስድ ናቸው። አንዳንድ እቃዎች አሉ። በቃ ይህንም ማወቅ አለብን፣ እንደ ንግድ ስርዓት። መኪና ለምሳሌ ትደራደራለህ። በነገራችን ላይ መኪናም ላይ ድርድር አለ። ፊክስድ የሚባል አንዳንድ ቦታ የለም። ድርድር ሁሌም አስፈላጊ ነው። ሀያ ሺህ ብር ነው ፊክስድ ነው ከምትል ሀያ ሁለት ሺህ ብር ብለህ ያችን በሁለት ሺህ ብር መደራደር ትችላለህ። ቀነስኩልህ ትለዋለህ። ሁለት ሺህ ብር ቀነሰ። አንተ በዋጋው በሀያ ሺህ ብር ትሸጣለህ። ሰባት ሺህ ብር መሸጥ የምትፈልግ ከሆነ ይሄን ሁለት ሺህ ብር መደራደሪያ ትይዝበትና ዘጠኝ ሺህ ብር ነው ትላለህ። ቀንስ፣ አልቀነስም፣ ቀንስ፣ ሁለት ሺህ ብር ቀነስኩልህ ብለህ በፈለግከው ዋጋ ሰባት ሺህ ትሸጣለህ። ፊክስድ ፕራይስ ይጎዳቸዋል። ቡቲክ ቤት ያላችሁ ልብስ ነጋዴዎች፣ ጫማ ነጋዴዎች፣ የተለያየ አነስ አነስ ያሉ ሸቀጣሸቀጦችን የምትነግዱ ሰዎች አላችሁ። ዋጋው ፊክስድ ነው ፊክስር ትላለህ። እዛው ተገትረህ ትቀራለህ። በተተከልክበት ትበቅላለህ እዛው፣ ማንም ሳይገዛ ያንተ ልብስ። ማነው አንተን ፊክስድ ፕራይስ ብሎ ከአንተ ጋር የሚጨቃጨቀው? ስማ አንተ ፊክስድ ትላለህ፣ ከጎን ግን ጎረቤትህ ያለው ቡቲክ ያንተ ልብስ ተደራድሮ ይሸጠዋል። አምስት መቶ ብር ነው ፊክስር ነው ትላለህ። ለምን ስድስት መቶ ብለህ መቶዋን ብር አትቀንስም? አምስት መቶ ነው ትላለህ። ሰባት መቶ በለው። ለምን ፊክስር ነው ትላለህ? ሰባት መቶ ነው በልና ተደራደር፣ ሁለት መቶ ተቀንስና ሰባት መቶ በፈለግከ ዋጋ ትሸጣለህ። አለቀ ፊክስድ ፕራይስ ይገላል። ፊክስድ አታድርገው። አራት መቶ ብር የሚሸጥ እቃ ፊክስድ ነው ከምትል ስድስት መቶ ብር ብለህ ሁለት መቶ ብር ተደራድረህ ልትቀንስለት ትችላለህ። አይ በቃ የመጨረሻ ዋጋ ሁለት መቶ ብር ቀንሸላለሁ፣ ስድስት መቶ ነው ብለህ እኮ እዛች የምትፈልጋት ዋጋ ላይ ፊክስድ አድርገህ መቆም ትችላለህ። ገና ሲመጣ ፊክስድ ነው ትላለህ። ፊክስድ ምንድን ነው? ግትርነት እኮ ነው። ፊክስድ አንድ ቦታ ላይ ተገጥ አይበቅ ምንም ንቅንቅ አይልም እኮ ነው። እንደዚህ ያለ የንግድ ስርዓት የለም። ምናልባት ከፍ ከፍ ላሉ እቃዎች አዎ፣ ሊሆን ይችላል። እንደነዚህ ያሉ ቦታዎች ሰውም ይረዳል። በነገራችን ላይ ወርቅ ለምሳሌ ዋጋ አስቀንሳለሁ ብሎ አይሄድም ማንኛውም ሰው። ፊክስድ ነው፣ ይታወቃል። እንዲህ ልብስ ይሄን ልብስ አሁን ፊክስድ ይደብራል፣ ይደብራል። ሼም ነው። በነገራችን አውጣተ ተብላ እስክትወጣ መጠበቅ የለብህም። በራስህ ጊዜ ሹልክ ብለ ውጣ ከዚህ ከገበያ ስርዓት ታጠቅም። አንተና መሰሮች አጠቅሙ፣ ቀጥራቸው አሰሩ። ሰባተኛ የፕሮሞሽን ዕውቀት ይኖረን። ሰባተኛ የፕሮሞሽን ዕውቀት አስፈላጊ ነው። ንግድ ጀምራለሁ ካልክ በተለይ በዚህ ዘመን ያለ ፕሮሞሽን ምንም ምንም መስራት አትችልም። በተቻለ መጠን ጊዜው አሁን የማህበራዊ ሚዲያ ነው። ቆየት ብዬ እመጣበታለሁ። በተለያየ መንገድ ድርጅታችንን ፕሮሞት ማድረግ ያስፈልጋል፣ ማስተዋወቅ ያስፈልጋል። ሰው በሰው ለጓደኞች እየደወልክ ሱቅ ከፍቻለሁ፣ ቡቲክ ከፍቻለሁ፣ ጫማ የሚፈልግ ካለ ከእኔ ማግኘት ትችላላችሁ በተመጣጣኝ ዋጋ እያልክ ራስክን ፕሮሞት ማድረግ የመሸጥ ስራ ያስፈልጋል። አንዳንድ ሰዎች አሉ ይከፍታሉ፣ አይ ፕሮሞሽን አልፈልግ ሲፈልግ ይምጣ። እንደነዚህ ያሉ ደንቆሮች ነው እየገባ ንግድ ስርዓቱን እያበላሹት ያሉት። ፕሮሞሽን አያስፈልገኝ የሚላል ይህ ድንዝነት ነው፣ ደነዝነት ነው፣ በነገራችን ደንቆሮነት ነው። መላቀቅ ያስፈልጋል ከዚህ እውቀት አልባነት። ስለዚህ ፕሮሞሽን ላይ እውቀት ሊኖረን ይገባል። በተለያየ መንገድ በፌስቡክ ሊሆን ይችላል፣ በኋላ መለስበታለሁ። ፕሮሞት አድርግ፣ ለጓደኞች ተናገር። በአፍ በማውዝ አንደኛው ዘዴ ነው። በነገራችን ለሰዎች መናገር ማስተዋወቅ፣ ፕሮዳክትን ማስተዋወቅ፣ እንዲጠቀሙ መጋበዝ። ለምሳሌ ለጓደኛህ ባልትና አለ ባልትና ለምሳሌ ለጓደኛ ብትሰጠው ቤቱ ሄዶ ይጠቀምበታል። በጣም ከተመቻቸው ያንተ ከስተመር ይሆናሉ። ከዛ በኋላ ለጎረ ለጎረቤታቸው ያሳያሉ። እንደዚህ እንደዚህ እያለ ሰው በሰው ፕሮሞሽን ይሰራል። እንደነዚህ ያሉ ዘዴዎችን መጠቀም ያስፈልጋል። አንተ ማን ስለሆንክ ነው ፕሮሞሽን የማያስፈልገው? እነ ሳምሰንግና እና እነ ሶኒ እንኳ ማስታወቂያ ገንዘባቸውን ፎጭ አድርገው ነው ፕሮሞሽን የሚያሰሩ። ማን ስለሆንክ ነው አንተ? ትልልቅ ዓለም አቀፍ ካምፓኒዎች ፕሮሞሽን ያሰራሉ። የቢዝነሱን ውድድር ስለሚያውቁት። አንተ ማን ስለሆንክ ነው ፕሮሞሽን የማትጠቀመው? ይቺን የምታክል ቡቲክ ይዞ ነገ ከሰልኩ ዛሬ ከሰልኩ ከገበያ ወጣሁ እያለ እየተጨነቀ ሄደ። ስለ ፕሮሞሽን ስታወራው አይ ፕሮሞሽን አያስፈልገኝም፣ ምክንያቱም ብዙ ከስተመር አለኝ ይላል። የለውም እኮ ከስተመር፣ ወፍ የለም እኮ። ውሸታም አውጣ ብለው እስኪ ያስወጡ። አትጠብቅ፣ ውጣ አንተ ከገበያው፣ አታስፈልግም። በቃ ሸጠው፣ አስረክበው፣ ውጣ። ማረስ አለብህ አንተ። ገጠር ሄደ፣ በቃ አንተ ማረስ ነው ያለብህ እንደ አባቶቻችን በሬዘ ሞፈር ጨበጠ ማረስ አለብን። እርፍ ጨበጠ ነው አንተ ገጠር ሄደህ ማረስ ያለብህ። አንተ ገጠር ነው መሄድ ያለብህ። እርፍ ጨበጠ ማረስ አለብህ። እንደ አባቶች ንግድ ለአንተ አይሆንም፣ ውጣ ብለው እስኪ ያስወጣ አጠበቅ ፕሮሞሽን ቤዚክ መሰረታዊ ነገር መስት ነው መነገራችን ላይ ግዴታ ነው። ስምንተኛ የዲጂታል ማርኬቲንግ ሲስተም ማወቅ አለብን። የዲጂታል ማርኬቲንግ እውቀት ያስፈልጋል። ጊዜው አሁን የዲጂታላይዜሽን የማህበራዊ ሚዲያ የኢንተርኔት ዘመን ነው። ስለዚህ ድርጅታችንን ቀደም ብዬ እንደጠቀስኩት አንዱ ፕሮሞሽን አስፈላጊ ስለሆነ ይህን የዲጂታል ማርኬት ሲስተም ሊገባን ያስፈልጋል። ምርቴን እንዴት ነው መሸጥ የምችለው? እንዴት ነው ማስተዋወቅ የምችለው? ኦንላይን እንዴት ነው ገበያ ማፈላለግ የምችለው? ባለሙያዎችን በማማከር ራስን በመስራት፣ በመማር፣ በመሰልጠን ትሬኒንግ በመውሰድ ራስክ ማውቀት ያስፈልጋል ስለዚህ ሰው አንተ ጋር ብቻ መጥቶ እንዲገዛ መጠበቅ ያለብህ አንተ ወደ ሰው መሄድ አለብን። አንድ ነጋዴ ቢዝነስማን ሰዎቹ ወደ እሱ ሳይመጡ እሱ ወደ ከስተመሮቹ መሄድ የሚችለው በዚህ በዲጂታል ዘመን ነው በኦንላይን ቢዝነስ ነው ኦንላይን ማርኬቲንግ ነው ዲጂታል ማርኬቲንግ ነው የሶሻል ሚዲያ ማርኬቲንግ አለ በጣም በርካታ ነው በነገራችን ላይ ስለዚህ አጠቃላይ የፕሮሞሽን እውቀት የዲጂታል ማርኬቲንግ እውቀት ኖሃው ፅንሰ ሀሳቡ ሊኖረን ይገባል ይሄ ሲሆን ነው በንግዱ ስኬታማ መሆን የሚቻለው። በተለይ በዚህ ዘመን ትበላለህ አባቴ። ውድድሩ በጣም ከባድ ነው ከባድ ነው። ስለዚህ መሰረታዊ እውቀት ሊኖረን ይገባል። ዘጠነኛ ቀላል ይመስላል፣ ግን መሰረታዊ ነገር ልንገራችሁ። የፕሮዳክት ዲስፕሌይ የሚባል አለ። ፕሮዳክትን ሱቅ ውስጥ የምደረድርበት ለይአውት የምታደርግበት የምታስቀምጥበት መንገድ መሰረታዊ ነገር ነው። አንዳንድ ነጋዴዎች አላችሁ። ዞር ዞር ብለን ስንመለከት በጣም አሪፍ አሪፍ እቃ ይይዛሉ፣ የተለያዩ ምርጥ ልብሶችን ይይዛሉ ቡቲክ ውስጥ። በተለይ አንዳንድ ቡቲኮች ገና ስትገቡ እንዴት ደስ እንደሚሉ በቃ በጣም ይገርማሉ። ልብስ አቀማመጣቸው ዲዛይኑ ይማርካል። ጥበብ ቤቶች ስትሄዱ ልብሶችን የሚደረድሩበት መንገድ እንዴት ያምራል፣ ሲያዩ ይስባል። ከፍትፍቱ ፊቱ እንደሚባለው ልክ ከስተመር ሲመጣ ደስ ይለዋል፣ አማላይ ይሆናል። ፕሮዳክቶችህ ዲስፕሌይ የሚደረጉበት መንገድ በጣም ያምራል። አንዳንዱ ደግሞ አለ አሪፍ አሪፍ እቃ ይዞ ይገለዋል። በቃ በዲዛይኑ በአቀማመጡ የተነሳ እቃውን የሆነ ቦታ ላይ ከምሮ ደርድሮ ደርድሮ የሆነ መጋዘን ነው የሚመስል፣ በጣም ያስጠላል። በነገራችን ላይ የሚዘጋ እስከዚህ ዝጋታም የሆነ ሱቅ አለ። አሁን ሱቅህ ዝጋታም እንዲሆን አታድርግ። አደራደር አቀማመጥህን ከሰዎችም ቢሆን መኮረጅ ነው፣ ኢንተርኔት ላይ መመልከት ነው። ስለዚህ ዲስፕሌይ የምናደርግበት መንገድ ፕሮዳክቶችን ሞባይልም ከሆነ ሌላም ነገር ሊሆን ይችላል። ሱፐርማርኬት ያላችሁ ማንኛውም አቀማመጥ ወሳኝ ነው። ይስባል፣ ደስ ይላል፣ ከስተመረን ደስ ያሰኛል። ስለዚህ ዲስፕሌይ የምናደርግበት መንገድ ፕሮዳክታችንን የምናስቀመጥበት ሱቅ ውስጥ የምንደረደርበት መንገድ መሰረታዊ ነው። አሪፍ አትራክቲቭ መሆን አለበትም። ሊያውት መሰረታዊ ነገር ነው። ሌላኛው በአስረኛ ደረጃ የምንመለከተው ተገዳችሁ ወደ ቢዝነስ አትግቡ። ተገዳችሁ ተገደው ወደ ቢዝነስ የሚገባሉ። አይ ቤትማ መቀመጥ የለብሽም፣ በቃ የሆነ ስራ መጀመር አለብሽ አረ፣ እኔ ንግድን ያይመቸኛው አልችልም። ኖ ግድ የለም። ነከሌ ነከሌ፣ የማንተና ልጅ የማንተና ልጅ አባንተና ልጅ ሲሰሩ እያየ ናቸው አንቺ ከሰው ታንሻለሽ ተብለው ይገቧሉ። ወደ ንግዱ ተገፍተው ይገባሉ፣ ተገፍተው ይወጣሉ። ተገዳችሁ ወደ ቢዝነስ አትግቡ። ሴቶች፣ ባልሽ ለምሳሌ ሀብታም፣ ይሆንና ሀብታም ባል ትጠብሻለሽ፣ ቤት ከምትቀመጭ ይባልና ባልሽ ቡቲክ ይከፍትልሻል። እዛ ቡቲክ ትገቢና አንቺም እንደ ልብሶቹ ተሰቅለሽ ዝም ብለሽ ቁጭ ብለሽ ትቀመጫለሽ። እንዴት መሸጥ እንዳለብሽ አታቂም። ዋጋ እንዴት እንትን እንደሚል አታቂም። መደራደር አታቂም። እስኪሉ የለሽም፣ እውቀት የለሽም። ንግድ ምንድን ነው የሚለውን አታቂም። ከስረሽ ትወጫለሽ። በዚህ መልኩ ዘግተው የወጡ በርካታ ሴቶች አሉ። በተለይ ሴቶች፣ ወንዶች ገንዘብ ስላለ ብቻ ዘው ብላ አትግባ የሚለውን ብያለሁ። ግን ብዙ ጊዜ እህቶቻችን በዘመድም በምንም በባልም በምንም ተገዳችሁ የምትገቧላችሁ፣ መክሊታችሁን እወቁ። ገንዘብ ካለ ምን ብሰራ የሚያዋጣኝ፣ እጄ ላይ ያለ ሙያ ምንድን ነው፣ ቢዝነስ ለመስራት ገንዘብ ለማምጣት የሚያስችል ሙያ እኔ የተፈጠርኩት ለምንድን ነው ብሎ ራስን መጠየቅ ያስፈልጋል። ላልተፈጠርክበት ላለ መክሊት ላለ ቦታ አትግባ። በሚመጠነ ቦታ ላይ ስራ። እንጨት እየፈለጡ መሸጥ ከሆነ ያንተ መክሊት እንጨት እየገዛ እየፈለጥክ ሽጥ። የሚያዋጣ ያ ከሆነ እንጀራ ያ ከሆነ ለምን ጫማ ነጋዴ ትሆናለህ? ያለ ያለ ችሎታ ውጣ፣ አታስፈልግም፣ አንተ እንዳትገባ ከገባም ውጣ። አታስፈልጉም። እንደዚህ ያላችሁ ሰዎች ተገዳችሁ አትግቡ። አንዳንዱ ዕውቀትና አንዳንዱ ዕውቀትና ችሎታ እያለው በርካታ ቢዝነስ አይዲያ ያለው ገንዘብ ያጣል። አንዳንዱ ምንም የቢዝነስ አይዲያ የለውም፣ ስራ ዕውቀትም የለውም፣ ገንዘብ ስላለው ብቻ ዘው ብሎ ይገባል። ይሄ በሽታ ነው፣ ካንሰር ነው። ስለዚህ ውጡ፣ እንዳትገቡ። መግባት የሚያሰባችሁ ሰዎች ካላችሁ ተገዳችሁ አትግቡ። ገንዘባችሁ ለነፍሳችሁ፣ ለበጎ አድራጎትም ስጡት ትጸድቃላችሁ። ዝም ብላችሁ እንትን ከምትሉ በአስራ አንደኛ ደረጃ ብንመለከተው መልካም ነው ብዬ የማስበው፣ ዋጋ ጨምረህ ስኬታማ ለመሆን አትሞክር። ዋጋ እየጨመሩ በአንዴ ቱጃርና ሀብታም ለመሆን መሞከር፣ ይሄ የጅሎች ነጋዴ ሲስተም ነው። በሰለጠኑ ሀገራት ትልልቅ ካምፓኒዎች የሚጠቀሙበት መርህ ምንድን ነው? ሃይ ኳሊቲ ሎ ፕራይስ ነው። ከፍተኛ ጥራት ያላቸው ምርቶችን በዝቅተኛ ዋጋ መሸጥ፣ ከብዛት ማትረፍ የሚል ነው። ይህንም ማወቅ ያስፈልጋል። ብዙ ጊዜ ጥቅም ላይ አይውልም። አሁን አንዳንድ ከተማ ላይ ስንመለከት ምግብ ቤት ስንገባ በዝቅተኛ ዋጋ ጥራት ያለው ምግብ የሚያቀርቧሉ። የሚገርም ሽሮ ጣፋጭ የሆነ ሽሮ በአምሳ ብር የሚሸጧሉ፣ እኛም እየገባን የምንበላባቸው። ታዲያ እንደ ለምን ይዋሻል? እውነቱ እውነቱን መነጋገር ነው። እዚህ ጋር በአምሳ ብር ጽድት ያለ ሽሮ መመገብ እየቻልኩ እዛ ጋር ሁለት መቶ አምሳ ብር የምከፍለው ለምንድን ነው? ምንም እኮ ልዩነት የለውም። የህንፃ ልዩነት ካልሆነ ኖ ጥራት ያላቸው ምርቶችን በዝቅተኛ ዋጋ በመሸጥ እንዴት ማትረፍ እችላለሁ? እንዴት ከስተመር መያዝ እችላለሁ? ከብዛት እንዴት ማትረፍ እችላለሁ? የሚለውን ነገር ቁጭ ብሎ ማየት ያስፈልጋል እንጂ ባአንዴ ዋጋ እየቆለልክ እየሸጥክ በአንዴ ቱጃር እሆናለሁ ብለ ማሰብ ጅልነት ነው። በአንዴ ብሎ መተኮስ አይቻልም። መውደቅ አለ፣ መነሳት አለ። ስለዚህ መርህ የምትከተለውን ፕሪንስፕል ማወቅ ነው። እኔ ግን ሃይ ኳሊቲ ሎ ፕራይስ የሚለውን እደግፋለሁ። በርካታ ከስተመሮችን በመያዝ ዋጋ ቀነስ በማድረግ ስኬታማ መሆን ይቻላል። በአንድ አገበስ ብሼ ሀብታም መሆን አለሁ ብለህ አታስብ። ይሄ ደንቆሮነት ነው። ናውጣ ተብለ እንድትወጣ መጠበቅ የለብህም። ስለዚህ ዋጋ ጨምሬ በአንዴ ከብራለሁ፣ በአንዴ ቱጃር እሆናለሁ ከሚል ፍልስፍና እንውጣ። አስራ አንዱ ነጥቦቼ ይጠቅማሉ ብዬ ያሰብኳቸው እነዚህ ናቸው። እንዴት ነበሩ? አሪፍ ነው። አሪፍ ባይሆንም አይጎዳችሁም። ሰብስክራይብ አድርጋችሁ እለፉ። ይህንን ይመስል ነበረ። ከልብ ከልብ አመሰግናለሁ። ሌላ ጊዜ በሌላ ሀሳብ ተመልሰን የምንገናኝ ይሆናል። ኢትዮ ነጋድራስ ሚዲያን ውስጥ ተከታተሉ። የቆያችሁት ሰላም፣ ጤና፣ ፍቅር በያላችሁበት ይብዛላችሁ። ነጋዴዎች ስኬታማ ዘመን ይሆንላችሁ። በተሳሳተ መንገድ ደግሞ ወደ ንግዱ ስርዓት ውስጥ የገባችሁ ከዚህ ንግድ ስርዓት ወታችሁ መክሌታችሁን የምታገኙበት መንገድ ፈጣሪ ይፍጠርላችሁ ያመቻችላችሁ፣ ያሳካላችሁ ብዬ ነው የምመርቃችሁ። ሳይገባቸው ንግድ ስርዓት ውስጥ ገብተው ንግዱን እያበላሹ ያሉ በርካታ አካላት አሉ። ባካችሁ፣ ስለ እግዚአብሔር ብላችሁ ውጡ። እናንተ አታስፈልጉ። የንግድ ስርዓቱን ሲስተሙን፣ አጠቃላይ ሀገሪቱን ነው የምትበድሉ። መክሊታችሁን ፈልጉና በመክሊታችሁ ተሰማሩ። በእግዚአብሔር ያለ ቦታቸው የገቡ ነጋዴዎች አሉ። ነጋዴ መሆን የሌለባቸው ሱቅ ከፍተው ገንዘብ ስላላቸው ብቻ ገብተው የንግድ ስርዓቱን እንደዚህ እያቦኩ እያቦኩ እያበላሹ ያሉ ሰዎች አሉ። ውጡ፣ አጠቅሙ፣ ለሀገርም ለራሳችሁም ለቤተሰቦቻችሁም ለልጆቻችሁም ምሳሌ የምትሆኑ ሰዎች አትሆኑም፣ ያለ መክሊታችሁን የገባችሁ የምሬን ነው። በቃ አቅማ አንተ እንጨት ፈልጦ መሸጥ ከሰል እየቸረቸሩ እንደዚህ መሸጥ ከሆነ እሱን ስራ። በቃ የሚያዋጣ እሱ ጫማ መጥረግ ከሆነ እሱን ስራ። ያለ መክሊትህ ገብተ የንግድ ስርዓቱን አታበላሹ። ዘመናዊ የንግድ ስርዓት ያስፈልገናል ለሀገራችን። ያ ሲሆን ነው ማደግ፣ ያ ሲሆን ነው መበልፀግ የሚቻለው የሚል እምነት አለኝ። ይህን ይመስል ነበረ የዛሬው። አብራችን ስለነበራችሁ ከልብ አመሰግናለሁ። ይህ ኢትዮ ነጋድራስ ሚዲያ ነው። ሰላም